አለኮ ማለት እኮ ነው። እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ ላይ በአንደኛ ቆሮንቶስ 9:26 ላይ እግዚአብሔር መንፈስ ነው ይላል። ስለዚህ እኔ መንፈስ ነኝ ካለ ገና ከመወለዴ መንፈስ ነኝ ካለ እኮ ከአንደበቱ አለማውጣት አይደለም እኮ። ይሄ እኮ የክፋት ትምህርት ነው። ስለዚህ መንፈስ ነኝ እኔ እግዚአብሔር ነኝ እያለኮ ነው። ምን ቀርቷል? እሺ፣ እሱን እንትኑ እና ስለመዳን እናውራ። ከማን ቀረም ነው? ከእኔ ጋር ነው ወይስ እንዴት ነው? ካዘር ይሄ እንዴት ነው? አስሚዬ ይቆይ ከይቅርታ ጋር አለ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን፣ እግዚአብሔር ይመስገን አለው። ከፕሮቴስታንት እንደወጣሁ ስለምታውቅ ስለመጣቅ ከአንተ የተደበቀ ነገር ስለሌለው አስሚዬ የዴቭን ንግግር መቶ ፐርሰንት የሚለው እኔ መንፈስ ነኝ። ሲፈልግ እንትን ምንድን ነው የሚለው? እኔ ከመወለዴ በፊትም መንፈስ ነበርኩ፣ ስወለድ ነው ስጋ የለበስኩት ነው የሚለው። ስለዚህ አሁ አስሚቲ ፓስተር ነው ዲ ቪ ሲነር ፓስተር አስሚ፣ እኔ መሰከር ብለ ልክ አይደለም። ትምህርት ካለ ለምን ወደ እነሱ ትምህርት አትመጣ? እንዴት ተው፣ የመጀመሪያ እንትኑን እንትኑ ይስጥ እና ተባረክ። ጥሩ ነው ያደረከው። መጀመሪያ ሀሳቡን ይስጥ እና ከዛ በኋላ ትስቲ። እሺ የምልህ ከሆነ ትነግረዋለህ። እሺ፣ ቀጥል። አስሚቴ አስሚቴ አስሚቴ ልቀጥል። አስሚቴን ጋብዞታለሁ እኮ አስራስምንት ስልክ ገብቶበት ነው እኔ አንድ ጥያቄ ልጠይቅህ ዴቭ ድናሃል አለን በጣም በጣም ጥሩ እሺ አሁን በአብቀኝ ነው ያለው አለን ድንገት ዝሙት ብትሰራ መንግስተ ሰማያት ትገባለህ አትገባም ንሳስ አትገባም አልሰራም አልሰራም መንፈስ ስለሆንክ ነው የማትሰራው እሺ መልካም መብት ነው አልሰራም። ማለት ነጻ ፈቃድ ስላለ ሰው ታማላ አታማም? እ እሺ ሐሜት አጥያት ነው አጥያት አይደለም? ሐሜት አጥያት ነው አጥያት አይደለም? ያሙ ሰዎች ንስሓ ሳይገቡ ሰውን አምተው ቢሞቱ በቃ የዘላለም ሕይወት አያጡ ማለት በክርስቶስ ያመኑ ናቸው። በክርስቶስ ያመኑ ከሆነ የዘላለም ሕይወታቸው የዘላለም ሕይወት አያ መልካም። ስለዚህ አሜሪካን የፈቀደችው አለ አሜሪካ ሉተራውያን የፈቀዱት አለ። ወንድ ነው ወንድ፣ ሴትና ሴት መጋባት ይችላሉ። አንድ ጊዜ በክርስቶስ ኢየሱስ ካመኑ በኋላ የዘላለም ሕይወት ያጣሉ አያቱ አሁን እዚህ ጋር የለም አላመኑ ያጣሉ ብሎ ይሸጥ ይሁን። ምክንያቱም አምነው አለ ያመኑ አይደል እንዴ? አዎ ያመኑ ሲሆን ሲጀመር ኃጢያት መንደር ምንም አይሰሩ በኢየሱስ ክርስቶስ ስም በመድሀኒዐለም ስም፣ አረ በጌታ በኢየሱስ ክርስቶስ ስም፣ አረ በመድሀኒዐለም ለምዩ ታርግ በእግዚአብሔር አረ ተሸማቀቅ። አንድ ጊዜ ስላመኑ ወንድና ወንድ ቢያገቡም ሴትና ሴት ቢያገቡም ችግር የለውም ትላለህ? በመድሀኒዐለም አረ እግዚአብሔርን ፍራ እንጂ ወይ ተማኛ ነው መጀመሪያ

አንድ ሰው እንግዲህ አይደንቲቲውን አዘ ስፒሪት ከሆነ የሚገልጠው እንደ መንፈስ ነኝ ብሎ እንትን የሚል ከሆነ አሁን አንተ የምታነሳቸው ጥያቄዎች እንዳሉ ዋጋ ያጣሉ ማለት ነው። ምክንያቱም አንድ ሰው መንፈስ ከሆነ መንፈስ ደግሞ ደምና ስጋ የለውም። ስለዚህ አሁን አንተ ኃጢአት ብለህ የምጠይቃቸው ጥያቄዎች የሚደረጉት የሚሰሩት በደምና በስጋ ነው። መንፈሱ አያረገውም። ስለዚህ ተጠያቂ አይሆንም ማለት ነው። ገባህ? ስለዚህ ትምህርቱ ከባድም የሆነው አንድ ሰው እኔ መንፈስ ነኝ ካለ በአካል የሚደረጉ ነገሮች ሁሉ ካውንት አይደረጉ አይቆጠሩም እያለ ምክንያቱም፣ መንፈስ ኃጢአት አያረግማ። የቱ ጋር ያረጋል? መንፈስ በየቱ በኩል ለኃጢአት ሊያረግ ይችላል መንፈስ ገባ ስለዚህ ከዚህ ከዚህ አንጻር ይህን አስተምህሮ የሚከተሉ ሰዎች ፐርፌክት ናቸው ሀጢአት አያደርጉም ሀጢአት የሚሰራ ማንነት የላቸውም ምክንያቱም ማንነታቸው መንፈስ ነው ከዚህ ከዚህ አንጻር ስለ ሀጢአት የሚነሱ እንትኖች ጥያቄዎች ዋጋ አይኖራቸውም አት ሴም ታይም የቅድስናም ጥያቄ እዛው ፓራሌልሊ ቫሊውለስ ይሆናል ማለት ነው። ያ ነው እንግዲህ ትንሽ ይሄንን አስተምህሮ ከባድ የሚያደርገው። ሌላ እሺ፣ ኖርማሊ አሁን አሁን ከኔጌቲቭ አንገል እንዳይታይ ፈልጋለሁ አንድ ሁለተኛ ነገር ደግሞ መጽሐፍ ቅዱስ ላይ የተጻፈው ምንድን ነው? ኃጢያት ነው ግን ጥቅም ታሊ ኃጢያት ትንሽና ትልቅ የለውም ብለውኛል። አረ ኃጢያት ይሄን ልጆች ነው ኃጢያትን አትስራል፣ ብትሰሩ ግን በአብ ቀኝ ጠበቃ አላችሁ ይላል መጽሐፍ ቅዱስ። በኃጢያት ደረጃ ኃጢያትን የማይሰራ ሰው የለም። ታዲያ አንተ ራስህ ኃጢያትን እንደማትሰራ፣ ማንም ሰው ኃጢያትን ይሰራል። ትንሽ ምን ትልቅ ኖርማሊቲ ትንሽና ትልቅ የለውም ኃጢያት ግን በክርስቶስ ድኛለሁ። አልሬዲ ድኛለሁ። አልዳንኩም ማለት አልችልም፣ በክርስቶስ ስለማምን ማለት ነው። ገብቶሃል? አላጣለ አስሜ ቀጥላ አቁሙላል አሁን ምን መሰለህ ከባድ አንደኛ እንትኑ ትምህርቱ የሚነሳው ከሥነ ፍጥረት ነው። ስለዚህ ሰው ፍሮም ዘ ቢግኒንግ ሲፈጠር ሪል አይደንቲቲው መንፈስ ነው የሚል ነው ትምህርቱ ሪል ማንነቱ። መጽሐፍ ቅዱስ ግን የሥነ ፍጥረትን እንትን ስናጠና ስናይ፣ ፍጥረትን ስናይ ሰው ሕያው ነፍስ ያለው ሆነ የሚለው ወይም ደግሞ ሰው ሆነ የሚለው ከምድር አፈር አበጀው እስትንፋስንም እፋለበት። ሰውነት እዛ ጋር ነው የጀመረው። ከምድር አፈር ያበጀው አካል ከእግዚአብሔር እስትንፋስ ጋራ ሲገናኝ እና ሕያው ሲሆን ያኔ ነው ሰው የሚለው የጀመረው ማለት ነው። እስትንፋስ እስትንፋሰ እግዚአብሔር እስትንፋሱ ላይ ያለ ሰው አልተባለም። ከአፈር ደግሞ ከጭቃ የተበጀውም ሰው አልተባለም። ሰው መጽሐፍ ቅዱስ ሰው ህያው ነፍስ ያለው ሆነ የሚለው ከምድር አፈር በጭቃ አበጀው እግዚአብሔር እስትንፋሱንም እፍ አለበት፣ ያን ጊዜ ነው ህያው ነፍስ ያለው ሆነ ህያው ነፍስ ያለው ሆነ የሚለው ስለዚህ በመጀመሪያም መንፈስ ነበርኩኝ መንፈስ ሆኜ ኖሬ ኖሬ ኖሬ ቆይቼ፣ ከዛ በኋላ የአካል ተበጅቶልኝ እዛ አካል ውስጥ ገብቼ ደግሞ እንደገና በአካል ውስጥ ገብቼ ደግሞ መኖር ቀጠልኩኝ የሚል እንትን አስተምህሮ መጽሐፍ ቅዱስ ላይ አናገኝም። ስለዚህ ያ ነው አንዱ እንትን። ማለት ሲምፕል ነው። ዘፍጥረትን ስታጠና ሰው የሚለው የጀመረው ከእግዚአብሔር ሕይወት ይሄ በጭቃ የተበጀው አካሉ ከእግዚአብሔር ሕይወት ሲሰጠው ህያው ሲሆን ነው ያኔ ነው ሰውነት የጀመረው እና በነገራች በነገራችን ሰውነት ጅማሬ አለው። እግዚአብሔር ብቻ ነው ጅማሬ የሌለው። ስለዚህ ይሄ ሰው መንፈስ ነው በሚለው ትምህርት ውስጥ አደገኛው ደግሞ ነገር ምንድነው? ሰው መንፈስ ሆነው በመንፈስ ዓለም ላይ ለሆነ ዘመን ኖሯል የሚለው ጅማሬ ያሳጣዋል። ስለዚህ which is indirect ወርድ ሰው መለኮት ይሆናል ማለት ነው በዚህ አስተምሮ፣ በዚህ አስተምሮ መሰረት ግን አይደለም። ሰው ሰው ነው። ሰው ጅማሬ አለው። ሰው ፍጡር ነው። ስለዚህ ሰውነት የጀመረው በጭቃ የተበጀው አካሉ እግዚአብሔር እፍ ብሎበት ህይወት ሲያገኝ ያን ጊዜ ሰው ብሎ ጀመረ ማለት። ወይዬ፣ ያው ቀጥላይ ዝም ስትል ያቆምክ መስሎኝ ነው። እንዳጋጣሚ ሆኖ ስለወጣ ያው ስቤዋለሁ። ቀጥላስ እና እዛ ጋር ነው። ትምህርቱ የሚጀምረው እዛ ጋር ነው ማለት ነው። ስለዚህ እኔ አሁን እኔ ሰው መንፈስ ነኝ የሚለውን ትምህርት ከመጽሐፍ ቅዱስ አንጻር ስፈት ነው ትክክለኛ ትምህርት አይደለም ብዬ ነው የሚወስደው ማለት ነው። ያው የፕሮቴስታንት ሴክት ቢሆንም ልጁ ወይም በፕሮቴስታንት ጃንጥላ ስር ቢሆንም እኔ ከመጽሐፍ ቅዱስ አንጻር ትምህርቱን ስገመግመው ትክክለኛ መረዳት ነው፣ ትክክለኛ ትምህርት ነው ብዬ አልወስድም። ሰው ሰው ነው፣ መንፈስ አይደለም። ሰው ሰው ነው፣ ሰው መንፈስ፣ ነብስ፣ አካል ያለው ያ ነው ሰው የሚባለው። ለብቻው ተለይቶ መንፈስ ከዛ ነብስ ከዛ አካል አይደለም። አካል ብቻውን ሰው ተብሎ ተጠርቶ አቅም፣ መንፈስ ብቻውን ሰው ተብሎ ተጠርቶ አቅም፣ ነፍስ ብቻውን ሰው ተብሎ ተጠርቶ አቅም፣ የነዚህ ውህድ ነው ሰው የተባለው። ነጣጥለንም አናየው። የወደቀውም ይሄ ሰው ነው፣ የተነሳውም ይሄ ሰው ነው በክርስቶስ በኩል እናመሰግናል። ያው ትምህርቱ አደገኛ ትምህርት ነው ጴንጤ ምናምን ስለሆነ ብቻ ሳይሆን ትምህርቱ በጣም ከባድ የሆነ ትምህርት ነው። ከእንደዚህ አይነት ትምህርት ራሳችሁን ጠብቁ። አስሚንም ስለማከብረው ነው። እና ደግሞ አቃለው ፕሮቴስታንት ወንድማችን ነው ለኦርቶዶክስ ያለውን አመለካከት አውቃለሁ፣ ትምህርቱን አውቃለሁ። እና ብቻ እንደዚህ አይነት ልጆች እንደ ዴቭ አይነት ልጆች ሲጀምር መንፈስ ይበላሉ ወይ፣ ሲጀምር መንፈስ ዝሙት ይሰራሉ እያለ እንትን ከሚሉ ሰዎች ራሳችሁን ጠብቁ። ሰው ወዴት ይምጣ ብለህ ራሱ ብጠይቅ፣ ጴንጤ ሁና ኢየሱስን ተቀበል፣ ጌታን ተቀበል ስትለው ወዴት ይምጣ ብለህ ስትጠይቀው ሃይማኖት ምን ይሰራል? የሚል አስተምህሮ ሆነ ያላቸው እሱ ሌላ ራሱን የቻለ ነገር ነው። አስሚዬ ከልብ ነው የማመሰግነው ያው ከአንተ ጋር ስለማልወያ ይብኝ ነው ትላለህ። ከሙየንም በዙ ልሰናበትህ እግዚአብሔር ይስጥህ። ከሰሩዬ ምናልባት አንዳንድ ነገሮችን ትምህርት እንትን የምትሉ ከሆነ ይከታተላሉ። አስሚዬ በጣም እግዚአብሔር ይስጥህ። እንግዲህ ወንድማችን ብቻ አይደለም በእንዲህ አይነት አስተሳሰብ በጣም ብዙ ሰዎች እንዳሉ በሰሞኑ እኔ ወንድማችን ታምራት ታርቀኝ ሆሳና ይመጣ ነበረ ነበርና ያን በፊት እንዲህ አይነት ነገር ተናግሮ እኔ በዚህ ሰሞን ሰሞኑን የሰማሁት በፊት አልሰማሁኝ ነበረ። ስለ እውነት ግን የሆነ ለኮንፈረንስ ለተቃውሞ እንደተናገርኩ የሚያስቡ ሰዎች ነበሩ። እንኳንም ሰራው እዛ ውስጥ ስንቱ እኔ መንፈስ ነኝ የምል ዮሐንስ ምዕራፍ ሶስት ስድስትን የሚጠቅሱ ሰዎች እንዳሉ መመልከት ችዬ ያለው እድል ካገኘና ጊዜ ካገኘ አስሚዬ ገባ ብለን መመልከት ትችላለህ። በእኔ ትክታክ ውስጥ በዚህ በሰሞኑ በረቀኩት እና በጣም ነው የሚያሳዝነው እና ትውልዱ በእግዚአብሔር ቃል ውስጥ ምን ያህል እያደገ ነው የምለው ነገር በጣም ያሳዝናል። ተሙ ይህንን እድል ስለሰጠህን እጅግ እናመሰግናለን። አስምዬ ፎሎ አድርጌ ያለው ይከታተላለሁ። በጣም የተባረከ ልጅ ነህ። አመሰግናለሁ። እሺ